ሰላም ጤና ይስጥልኝ፣ እንደምንሰነብታችሁ። ይህ የቮይስ ኦፍ ራያ ዩቲዩብ ቻናል ነው። ሳምንታዊ ዜናዎችን እናቀርባለን። አብራችሁን ቆዩ። በቅድሚያ ማርስ ተዜናዎችን እናስቀድማለን። በአላማጣ ከተማ አፈናና እገታ እየተባባሰ በመምጣቱ ህብረተሰቡ መንግስት ላይ አምኔታ እያጣ ነው ተባለ። የራያ ህዝብ በፕሬቶሪያው ስምምነት መሰረት በፌዴራል መንግስት ኮማንድ ፖስት ስር መሆኑ ይታወቃል። ይሁን እንጂ ህዝባችን በተለያዩ ቡድኖች ሰላሙን እያጣ ዘረፋና ቅሚያ እንዲሁም እገታዎች እየተባባሱ እንደመጡ ነዋሪዎች ተናግረዋል። በዚህም የራያ ህዝብ መንግስት ላይ ያለውን አመኔታ እያጣ ነው ተብሏል። እንደ ማሳያ በቀን 21.09.17 ለሊት 8 ሰዓት ተኩል አካባቢ የአላማጣ ሸል ማዲያ ባለቤት የሆኑት አቶ ሳሌ ወርቆ ከመኖሪያ ቦታቸው ማንነታቸው ባልታወቀ የፋኖ ኃይሎች ከታገቱ በኋላ ባለሀብቱ ህይወታቸው ለማዳን አምስት ሚሊዮን ብር ከፍሎ መለቀቃቸውን ከቅርብ ቤተሰቦቻቸው ለማጣራት ችለናል። በመሆኑም የራያ ህዝብ በሰላም ወጥቶ የመግባት፣ ሰርቶ የመኖር፣ ነግዶ የማትረፍ እና ሌሎች ህገ መንግስታዊ መብቶቹ እየተከበሩለት አለመሆኑን የገለጹልን የከተማ ነዋሪዎቹ የራያ ህዝብ የራሱን በራሱ የማስተዳደር መብቱን እስኪያስከበር ድረስ የፌዴራል መንግስት በቃና ከሌላ የመስጠት ኃላፊነቱን በአግባቡ እንዲወጣ ጠይቋል። የህወት ቡድን ራያን ዳግም የጦርነት አውድማ ለማድረግ ማቀዱ ተሰማ። ተስፋ የቆረጠውና እርስ በርሱ መስማማት ተስኖት የቆየው የህወት ቡድን ልዩነቶችን በውይይት ከመፍታት ይልቅ በጦርነት መሪዎችን በዲሞክራሲያዊ መንገድ ከመምረጥ ይልቅ በጎጠኝነት ላይ ተንተርሶ ለዘመናት ሀገሪቱን ብሎም ክልሉን የጦርነት አውድማ ማድረጉ የሚታወቅ ነው። በቅርቡ እንዳየነው የክልሉን ጊዜያዊ አስተዳደር በኃይል በመናድ የራሱን ሰዎች በመሾም መፈንቅለ መንግስት ማካሄዱ እሙን ነው። ይሁንና ከዚህ ጸረ ዲሞክራሲ ቡድን ጋር አብረን አንቀጥልም፣ ህዝቡን ወደ ጦርነት ዳግም አናስገባም ያሉ ጄኔራሎች እንዲሁም ከፍተኛ እና መካከለኛ የሰራዊቱ አባላት በአፋርና በራያ አካባቢ እየተሰባሰቡ ይገኛሉ። ይህን ተከትሎ የህዋ ጽንፈኛ ቡድን ትላንት በፓርቲው ምክትል ሊቀመንበር በአቶ አማኑኤል አሰፋ አማካኝነት ይህ ስብስብ ስጋት ስለሆነ በኃይል እንደመስሰዋል በማለት አሳውቀዋል። ስለሆነም መላው የራያ ህዝብ የፖለቲካ ልዩነቶችን ወደ ጎን በመተው ራያ የደም አሜኬላ ከመሆኗ በፊት ልክ እንደ አባቶቹ በጋራ በመደራጀት ሰላሙን እንዲያስጠብቅ ነዋሪዎቹ ተናግረዋል። በመጨረሻም የጥንቃቄ መልእክት ለአላማጣና ለአካባቢው ነዋሪዎች በሙሉ። እንደሚታወቀው የራያ ህዝብ አስከፊውን ጦርነት አሳልፎ በከፊልም ቢሆን የሰላም አየር መተንፈስ ጀምረዋል። ይሁን እንጂ የተገኘው ሰላም ስጋት የሆነባቸው የደብረጽዮን ቡድን የራያ ህዝብ የትግራይ ክልል ነው በሚል ምክንያት አርሚ 24 የተባለውን የታጠቀ ቡድን በአራት ካፖች ማለትም በአሳዳጊዋ ኢትዮጵያ ትምህርት ቤት፣ በቀበሌ 02 ፍሬካልሲ ትምህርት ቤት፣ በምብራቅ ትምህርት ቤት፣ በአላማጣ ሁለተኛ ደረጃ ትምህርት ቤትና በምድረገንነት ትምህርት ቤት እንዲመሽጉ በማድረግ ህዝቡን በጠበንጃ በማስፈራራት አልፎ ተርፎም ጨለማ ተገን በማድረግ የገንዘብና የመወያ ቅሚያ እንዲሁም ሌሎች ወንጀሎችን እየፈጸሙ ስለመሆኑ የችግሩ ሰለባ የሆኑ ግለሰቦች መረጃውን አድርሰውናል። በመሆኑ መላ ነዋሪ ከምሽቱ ሁለት ሰዓት በኋላ የህዋ ታጣቂ ቡድኖች ባሉባቸው በእነዚህ ካምፖች አካባቢ ባለመሄድ ጥንቃቄ እንዲያደርግ እየገለጽን የሚመለከተው የመንግስት አካል ኃላፊነቱን በአግባቡ እንዲወጣ መልእክታችን እናስተላለፍ። ክቡራን የቮይስ ኦፍ ራያ ቤተሰቦች ለዕለቱ የያዝናቸው ሳምንታዊ ዜናዎች እነዚህ ናቸው። ለቻናላችን አዲስ ከሆኑ ደቡብ ምልክቱን በመጫን ቤተሰብ የሆኑ። መልካም ሳምንት።